አርሰናል መሪነቱን ሲያጠናክር ቸልሲ ተሸንፏል፤ ሊቨርፑል ደግሞ አቻ ተለያይቷል። በ14ኛ ሳምንት የእንግሊዝ ፕሪሚየር ሊግ አርሰናል ብሬንትፎርድን ሁለት ለዜሮ በማሸነፍ መሪነቱን አጠናክሯል። ለአርሰናል ሚካኤል ሜሪኖ እና ቡካዮ ሳካ ግቦቹን አስቆጥረዋል። መድፈኞቹ ሁለተኛ ደረጃ ላይ ካለው ማንችስተር ሲቲ በአምስት ነጥብ ርቀው መቀመጥም ችሏል። ሊጉንም እየመሩት ይገኛል። ሰላም ሰላም፣ ውዲያ ፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘውትር ወደ እናንተ በእግር ኳስ አጫጭር መረጃዎች እና ፕሮፋይል ነክ በሆኑ ጉዳዮች እየደረሰ ይገኛል። አሁንም በእንግሊዝ ፕሪሚየር ሊግ የአስራ አራተኛ ሳምንት ጨዋታዎችን ቅኝት ወደ እናንተ ልናደርስ መተናል አርሰናል መሪነቱን ያጠናከረበትን ጨዋታ ቸልሲ የተሸነፈበትን እንዲሁም ሊቨርፑል አቸው የወጣበትን የዛሬውን ደግሞ ማንቸስተር ዩናይትድ ከዌስትሃም የሚያደርገውን ግጥሚያ የዳሰሳችን ትኩረት ነው። ወደ ተመልካቾች ፕሮግራሙ ላይ ኮሜንት፣ ሰብስክራይብ እና ሼር በማድረግ ወደ ሌሎች እንዲደርስ እንድታደርጉልን እንጠይቃለን። በ14ኛ ሳምንት የእንግሊዝ ፕሪሚየር ሊግ አርሰናል ብሬንትፎርድን ሁለት ለዜሮ በማሸነፍ መሪነቱን አጠናክሯል። ለአርሰናል ሚኬል ሜሪኖ እና ቡካዮ ሳካ ናቸው ግቦቹን ያስቆጠሩት። መድፈኞቹ ሁለተኛ ደረጃ ላይ ካለው ማንቸስተር ሲቲ በአምስት ነጥብ ርቀው መቀመጥም ይችለዋል በዚህ ውጤት የተነሳ። በሌሎች የምሽቱ ጨዋታዎች ደግሞ ቼልሲ በሊድስ ሲሸንፍ፣ ሊቨርፑል ከሰንደርላንድ ነጥብ ተጋርቷል። ቼልሲ ከሜዳ ውጭ ሊድስ ዩናይትድን ገጥሞ ሶስት ለአንድ ተሸንፏል። ጃካ ቢዮል ኦኦ ታናካና ዶሚኒክ ካልቨርት ሌዊን የሊድስን ግቦች ሲያስቆጥሩ፣ ተቀይሮ የገባው ፔድሮ ኔቶ የቼልሲን ብቸኛ ግብ ያስቆጠረ ተጫዋች ነው። የዋንጫ ተፎካካሪ ምስሎ የነበረው ቼልሲ በሽንፈቱ ምክንያት ከመሪው አርሰናል በዘጠኝ ነጥብ ርቋል። በሌላ ጨዋታ ደግሞ በአንፊልድ ሮድ ሰንደርላንድን ያስተናገደው ሊቨርፑል ጨዋታውን አንድ ለአንድ አጠናቋል። ቼምስዲን ታሊቢ ሰንደርላንድን ቀዳሚ ቢያደርግም ኖርዲ ሚኬሌ በራስ ላይ ያስቆጠረው ግብ ሊቨርፑልን አቻ አድርጓል። ይህንን ኳስ ወደ ግብነት የሞከራት ፍሎሪያን ቨርቲስ ነበረ። በሱ ስም ተመዘገበ ሲባል ቢጠበቅም ነገር ግን ጎሉ ሰንደርላንዱ ተጫዋች ስም ተመዝግባ ፍሎሪያን ቨርትስ በፕሪሚየር ሊግ የመጀመሪያ ግቡን ያስቆጥራል የተባለበት ቅጽበት ተሽሯል ማለት ነው። አስተማማኝ ብቃት ማሳየት የተሳነው ሊቨርፑል እንግዲህ የፊታችን ቅዳሜ ከሌድስ ጋር ይጫወታል። በቀጣይ ሳምንት አጋማሽ በቻምፒየንስ ሊጉ ደግሞ ኢንተር ሚላንን በሳንሴሮ የሚገጥም ይሆናል። ሊቨርፑል እንግዲህ የፊታችን ቅዳሜ ከሌድስ ጋር ተጫውቶ በቀጣይ ሳምንት እንደገና በቻምፒየንስ ሊግ የሚያደርገው በረራ በአንድ ሳምንት ውስጥ አራተኛ ጨዋታ እንዲያደርግ ያስገድደዋል። በዚህም ምክንያት የሊቨርፑል ተቀያሪ አልባ እና ሁልጊዜም ተመሳሳይ አስተላለፍ የምናይበት የአርኔስሎት ጨዋታ ምን ይዞ ይመጣል? ተስፋ ውስጥ እስከምን ድረስ ነው? ይህንን ኢንቴንሲቲ የፕሪሚየር ሊጉን ኢንቴንሲቲ፣ ረጅም ርቀት ተጉዞ የመመላለሱን ጨዋታ የማድረጉን እና በጥቂት ቀናት የመርሃ ግብር ልዩነት ትልልቅ በመሀል በሚድ ሌብል እና በስድስት ውስጥ የሚገኙ ቡድኖችን መግጠም ለአርኔስሎት ቡድን ምን አይነት ተስፋና ስጋት ይዞ ይመጣል የሚለውን በቀጣይ የሚጠበቅ ነው። በምሽቱ በሌላ ጨዋታ ደግሞ አስቶንቪላ ብራይተንን አራት ለሶስት አሸንፏል። አስቶንቪላ ቪላ ሶስት ለአንድ ሲመራ ቆይቶ አራት ለሶስት እንዲያሸንፍ ሆኗል። ትልቅ ፉክክር የታየበት ጨዋታ ነበር። ሰባት ግቦችም በብራይተን ሜዳ ተቆጥረዋል። ክሪስታል ፓላስ በርንሌን አንድ ለዜሮ እንዲሁም ኖቲንጋም ፎረስት ወልቨስን አንድ ለዜሮ 0 ረድተዋል። ወልቨስ እንግዲህ በተከታታይ አሰልጣኝ ቢቀይርም በተከታታይ የሽንፈት ጎዳና ላይ ይገኛል። ምናልባትም በያዝነው ውድድር ዓመት ወደ ሻምፒዮን ሻምፒዮንሺፑ ሊወርዱ ከሚገመቱ ክለቦች መካከል ቀዳሚው ይመስላል ወልቨርሃምፕተን ወንደርስ። አሁን ደግሞ በምሽቱ የተካሄዱትን ጨዋታዎች በስፋት እንዳስሳለን። የሰሜን ለንደኑ ድምቀት አርሰናል እና የምዕራብ ለንደኑን ቸልሲ ነው የምናየው በፕሪሚየር ሊጉ የደረጃ ሰንጠረዣ አናት ላይ የነበረውን የአምስት ነጥብ ልዩነት ለማስጠበቅ ወደ ሜዳ የገባው የአርቴታ ጦር ብሬንትፎርድን ሁለት ለዜሮ በመርታት የዋንጫ ጉዞ በጠንካራ መሰረት ላይ መሆኑን ዳግም አረጋግጧል። ሚካኤል አርቴታ ከቼልሲዋቸው ውጤት በኋላ ሶስተኛ ወሳኝ ለውጦችን ሶስት ወሳኝ ለውጦችን አድርጎ ነበር። ወደ ሜዳ የገባው ቤን ዋይት፣ ኑኑ ማዱኬ እና ካፒቴኑ ማርቴን ኦዲጋርድ ወደ ቋሚ አሰላልፍ ተመለሱ። እናም ታክቲኩም ሰራ። ገና በጨዋቱ 11ኛው ደቂቃ ላይ ነበር ነገሮች የፈነዱት ቤን ዋይት እና ማዱኬ በቀይ መስመር የሰሩት ድንቅ ውህደት የብሬንትፎርድን መከላከል ሰብሮ ገባ። ቤን ዋይት ያሻገራትን ድንቅ ኳስ በአጥቂ ጥረት ምክንያት ወደፊት ተገፍተው እየተጫወተ የሚገኘው ሚካኤል ሜሪኖ በግንባሩ በግሩም ሁኔታ ነድሏት መረብ ላይ ያሳርፋት። የሰው ተከላካይ አማካይ ወይስ ጨራሽ አጥቂ? ከሀያቨርት ገብርኤል ጄሱስ እና ቪክቶር ኮሬሽ በጉዳት በሌሉበት ሰዓት ሜሪኖ የአርሰናል የአደጋ ጊዜ አጥቂ ወይም መውጫ ሆኑ ተነስቷል። ይህ በ2005 ውድድር ዓመት ብቻ ያስቆጠረው 13ኛ ግቡ ነው። በአርሰናል ማሊያ በአመቱ ብዙ ግብ በማስቆጠር ከማንኛውም የአርሰናል ተጫዋችን በላይ ሆኗል። ምን አይነት አስገራሚ ብቃት ላይ ይገኛል የሚለው ብዙዎችንም እያነጋገር ይገኛል። ሚካኤል ሜሪኖ በጨዋታው ብሬንትፎርዶች ዝም ብሎ አልተሸነፉም። በተለይም በመጀመሪያው አጋማሽ ሊያስተካክሉ አቻ ለመሆን ተቀርቦ ነበር። ኬቫንሻደ በግንባሩ የገጫውን ኳስ ግብ ሆኖ ይሆናል ተብሎ ሲጠበቅ የአርሰናሉ ግብ ጠባቂ ዴቪድ ራያ እንደ ደመት ተወርውሮ ለጥቂት የግቡን ቋሚ ማገሩን ታካ እንድትወጣ አደረገ። ብሬንትፎርዶች ጫና ፍጥሮ ነበር፣ ነገር ግን የመድፈኞቹን ምሽግ መስበር አልቻሉም። ጨዋታው ሊጠናቀቅ የጭማሪ ሰዓት ላይ ደርሷል። ብሬንትፎርዶች ለአቻ ውጤት ሲፍጨረጨሩ የመጀመሪያውን ግብ ያስቆጠረው ሜሪኖ አሁን ደግሞ ወደ ፈጣሪነት ተቀየረ። ከሜዳው አጋማሽ ኳስ ለሳካ የላከለትን ኳስ ያገኘው የክንፉ ንጉሥ ቡካዮ ሳካም የብሬንትፎርዱን ግብ ጠባቂ ካኦሚን ኬልሄርን አልፎ ኳሷን ከመረብ ጋር አዋሃዳት። ሳካ ጨረሰው። ኤሜሬትስ በጩኸት ቀለጠ። ጨዋታውም በአርሰናል አሸናፊነት ተደመደመ። ይህ ድል ለአርሰናል ጣፋጭ ቢሆንም መራራ እውነትን ይዞ መጥቷል። ክርስቲያን ሞስኬራና የቡድኑ ሞተር ዴክላን ራይስ በጉዳት ምክንያት ተቀይሮ መውጣታቸው የአርቴታን የጭንቀት ካርታ የሚያስይዞናል። ምናልባትም ተጫዋቾቹ ሲወጡ ያሳዩት ነገር ጉዳቱ የከፈላ ይሆን እንደሚችል ተመልክቷል። በተለይም የዴክላን ራይስ አነስተኛ ጉዳት ይመስላል። ታዲያ የውጤት አርሰናል በሁሉም ውድድሮች ያደረገውን የማይሸነፍበትን ጉዞ ወደ 18 ጨዋታዎች ከፍ አድርጎታል። በሜዳቸው ኤሜሬትስ ደግሞ በተከታታይ ያሸነፉት ስምንተኛው ጨዋታ ሆኖ ተመዘገበ። ሜሪኑ አቀበለ፣ ሳካ ጨረሰ፣ ራያ አዳነ። መድፈኞቹ የፕሪሚየር ሊጉን ዋንጫ አጥብቀው እንደሚፈልጉት ለተቀናቃኞቻቸው ግልጽ መልእክት አስተላልፈዋል። በኤሜሬትሱ የብሬንትፎርድ ድባቅ ምሽት እሁድ ከሊጉ መሪ አርሰናል ጋር የያሳየው ትንቅንቅን የሞላ ጀብዱ ቼልሲን የዋንጫ ተፎካካሪ አስመስሎት ነበር። ነገር ግን ከፕሪምየር ሊጉ ላለመውረድና በተከታታይ ሽንፈት ምክንያት ቀውስ ውስጥ የሚገኘው ሊድስ የቼልሲን ያዝለቀቅ ለቀቅ በይበልጥ አጋልጦታል። የኢንዞ ማሬስካው ቡድን አንዴ ለዋንጫ አንዴ ለሚር ሌቭል አንዴ ደግሞ ለቻምፒየንስ ሊግ ለመሰለፍ የሚዋዥቅ ቡድን መሆኑን ነው ያጋለጠው። የቼልሲ ያዝ ለቀቅ በሰሜኑ የሀገሪቱ ክፍል ኤላንድ ሮድ ላይ የተከሰተው ነገር የሊጉን የዋንጫ ፉክክር እንክትክት አድርጎታል። ማሸነፍ ብርቅ ሆኖበት በወራጅ ቀጠናው አዘቅት ውስጥ ሲዳክር የነበረው ሊድስ ዩናይትድ የዋንጫ ተፎካካሪውን ቼልሲን እንኳን ደህና መጣ ብሎ ሶስት የጎል ዳላዎችን አቅምሶታል። ሶስት የጎል ዱላዎችን አቅምሶታል። አሰልጣኝ ዳንኤል ፋርክ ወንበራቸው እየተነቃነቀ ነበር። የደረሰባቸው አራት ተከታታይ ሽንፈቶች ደጋፊውን አስቆጥቶ ስታዲየሙ በጩኸትና በተቃውሞ ታምቆ ነገር ግን ዛሬ ሊድስ የተለየ መንፈስ አጥቆ ነበር የገባው። ገና ጨዋታው እንደተጀመረ በመጀመሪያዎቹ አምስት ደቂቃዎች ብቻ አራት ንጹህ የግብ ዕድሎችን በመፍጠር ሰማያዊዎቹ ላይ ውርጅብኛ ወረደባቸው። ከጣሊያኑ ኡዲኔዜ በክረምት የመጣው የኋላ ደጀኑ ጃካ ቢጄል ልክ እንደ አየር ኃይል ተወርውሮ በአንቶን ስታች የተሻገረውን የማዕዘን ምት በግንባሩ ከመረብ ጋር አዋሃዳት። ኤላንድሮዱ በደስታ ተናወጠ። ይህ ለተከላካዩ የመጀመሪያ የፕሪሚየር ሊግ ግቡ ነበር። የመጀመሪያው አጋማሽ ሲጠናቀቅ ሁለት ደቂቃዎች ብቻ ሲቀረው የቼልሲው ውድ አማካይ ኤንዞ ፈርናንዴዝ በገዛ ሳጥኑ አቅራቢያ የሰራው ስህተት ዋጋ አስከፈለ። ኳሷን የነጠቀው ጄደንቦግል ቦግል ወዲያውኑ ለጃፓናዊው ኦኦ ታናካ አቀበለው። ታናካም አላመነታም፤ ከእግሩ የለቀቃት ኳስ እየተወረወረችና አቅጣጫዋን እየቀያየረች የቼልሲን መረብ በጠሰችው። ሁለት ለዜሮ ብሎዎቹ በድንጋጤ ወደ መልበሻ ቤት አመሩ። በሁለተኛው አጋማሽ ኤንዞ ማሬስካ ታክቲካዊ ለውጥ አደረጉ። ፔድሮ ኔቶ ና ማሉ ጉስቶ ወደ ሜዳ ገቡ። ለውጡን ፍሬ አፍርቶ በ ሃምሳኛው ደቂቃ ተቀይሮ የገባው ፔድሮ ኔቶ አንዷን መለሰ። ተስፋውም ለመለመ ቼልሲ አቻ ወይም የሚያሸንፍ ይመስል ነበር። ነገር ግን በሰባ ሁለተኛው ደቂቃ ላይ የተፈጠረው ነገር የቼልሲን አንጀት አላወሰው። የቼልሲው ተከላካይ ቶሲን አዳራቢዮ የሰራው አስከፊ ና ይቅር የማይባል ስህተት ለሊድስ ሲሳይ ሆነ። ደግብ ጠባቂ ሮበርት ሳንቼዝ ያቀብላት ደካማ ኳስ አድብቶ ይጠብቅ በነበረው ኖሃ ካፎር ተለጥ ተጠለፈች ኦካፎርም ወዲያውኑ ለመሃል አጥቂው ዶሚኒክ ካልቨርት ሌዊን አቀበለው ካልቨርት ሌዊንም ይህንን የነፃ ስጦታ ወደ ጎል በመቀየር የቸልሲፊን ተስፋ በውሃ በላው ሶስት ለአንድ ካልቨርት ሌዊን በኢትሃድ ማንሲቲ ላይ ካስቆጠረው ጎል በኋላ በተከታታይ ጨዋታ መረብን አገኘ ለቼልሲ ብቸኛውን የመሰራች ኮከቡ ኮል ፓልመር ከሁለት ወራት ጉዳት በኋላ ወደ ሚላ መመለሱ ነበር። በጨዋታው ያየነው ነገር እርሱና ሀገር ናቸው ተቀናጅቶ የፈጠሩት እድልም ለጥቂት ወደ ውጭ ወጣችባቸው እንጂ ጥሩ ሙከራ ማሳይተውን ነበር። ሊድስ ዩናይትድ እንግዲህ ከሶስት ዓመት በኋላ ለመጀመሪያ ጊዜ ከ13ኛ ደረጃ በላይ የተቀመጠን ቡድን በማሸነፍ ታሪክ ሰርቷል። ዳንኤል ፎርከም እፎ ያሉ ይመስላል። ሊድስ ከወራጅ ቀጠናው ተፈናጥሮ በመውጣት 17ኛ ደረጃ ላይ ተቀምጧል። በአንጻሩ ቸልሲ በኤላንድ ሮድ ባሳየው አሳዛኝ አቋም ምክንያት ወደ አራተኛ ደረጃ ሲንሸራተት የመሪውን ያርሰናልን ጀርባ ለማየት የዘጠኝ ነጥብ ርቀት ተፈጥሮበታል። የአስቶን ቪላም ወደ ሶስተኛ ደረጃ ከፍ ማለት ለብሎዎቹ ሌላ የራስ ምታት ሆኗል። የሰማያዎቹ ከፍ ዝቅ ምንን ያስመለክተናል? በቀጣይስ ቀጥሎ በአስራ አምስተኛ የእንግሊዝ ፕሪሚየር ሊግ ጨዋታዎች ምን እንመለከታለን? አብሮነታችሁ በድጋሚ የለይን ፉትቦል ማዕድ ላይ ያላችሁት ፕሮግራሙን ላይክ፣ ኮሜንት፣ ሰብስክራይብ እና ኮፒሊንግ ሼር እንድታደርጉም እንጠይቃለን። የ14ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ከዌስትሃም ዩናይትድ በሚያደርጉ ጨዋታ ዛሬ ይጠናቀቃል። ወጥ ብቃት ማሳየት ያልቻለው ዩናይትድ ከሜዳ ውጪ ክሪስታል ፓላስን በመርታት ከአስደንጋጭው የኤቨርተን ሽንፈት አገግሟል። ኑኖ እስፕሪቶ ሳንቶን ከሾመ በኋላ መጠነኛ መሻሻል ያሳየው ዌስትሃም በበኩሉ በሳምንቱ መጨረሻ በሊቨርፑል ተሸንፏል። ዩናይትድ ለዛሬው ጨዋታ ማቴዎስ ኩኛ መልሶ ያገኛል። ሃሪ ማጓየር እና በንጃሚን ሸሽኮ ለጨዋቱ አይደርሱም። አሰልጣኝ ሩበን አሞሪም ከጨዋታው በፊት በነበረው ጋዜጣዊ መግለጫ ሁለት ተጫዋቾች ከስብስብ ውጭ ሊሆኑ እንደሚችሉ ጠቁሟል። ፖርቱጋላዊ አሰልጣኝ የተጫዋቾችን ስም ግን ከመጥቀስ መቆጠቡን አይተናል። ዌስትሃም ዩናይትድ ባለፈው ዓመት በሜዳው እንዲሁም ዛሬ ምሽት በሚጫወትበት ኦልትራፎርድ ላይ ማንቸስተር ዩናይትድን ማሸነፉ ይታወሳል። የዛሬው ተጠባቂ ጨዋታ ምሽት አምስት ሰዓት ላይ ይጀምራል። ማንቸስተር ዩናይትድ ድል ከቀናው ደረጃውን ወደ አምስተኛ ደረጃ ከፍ ማድረግ ይችላል። በእንግሊዝ ፕሪሚየር ሊግ 14ተኛ ሳምንት ጨዋታዎች ወደ እናንተ የደረስንበት ጥንቅር ይህን ይመስላል። እንደ ተመልካቾቻችን በፉትቦል ማድ በፌስቡክ ዩቲዩብ፣ እና ቲክቶክ የሚገኙ ፔጆቹን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር በማድረግ እንድታግዙ ነው ምንጠይቃለን። ስለ አብሮነታችሁ እያመሰገንን ሰላም።